ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቼ በጅቡቲ ስለሚገኙ ስደተኞች ከቀናት በፊት መዘገባችን ይታወሳል። አሁን ደግሞ ጉዳዩ ምን ደረጃ ላይ ነው ያለው? ስደተኞቹ ጅቡቲ ለቀው ለመውጣት የገጠማቸው ችግር ምንድን ነው? በስፍራው ላይ ያሉ የዓይን ማኞች ደግሞ ምን ይላሉ? ባለድርሻ አካላት ምን ሊያደርጉ ይገባል የሚሉ ጉዳዮችን አንስተን የደረሰንን መረጃ ዘርዘር አድርገን ለእናንተ እናቀርባለን። የኢትዮጵያ ኤምባሲ ዜጎቹን ከጅቡቲ ለማስወጣት ሲያደርግ የነበረውን ምዝገባ በሰው ብዛት ምክንያት አቋረጠ። ስደተኞቹ ከጅቡቲ የመውጫ ቀነ ገደቡ በማለቁ ለከፍተኛ ችግር ተዳርገናል ሲሉ ተደምጠዋል። አቶ መሐመድ ያዩ ጁሃር እንደተናገሩት ከሆነ በመጀመሪያ መታችሁ ተመዝገቡ አሉን። ከዚያ ጥሪያቸውን ሰምተን ለምዝገባ ሄድን። ከዛ ህዝቡ በሙሉ ነቅሎ ወጣ ይሄ ሁሉ ህዝብ ይመጣል የሚል ግምት ስላልነበራቸው መሰለኝ ኤምባሲው በከፍተኛ ሁኔታ በሰው ስለተጨናነቀ በጣም ተደናገጡ። ከዛ በኋላ የስደተኞችን ምዝገባ አቋርጠናል ብለው በራቸውን ዘጉ ብለዋል። በስፍራው ላይ የነበሩት አቶ ኑሩ አስፋው የተባሉ ደግሞ የሰጡት አስተያየት የኤምባሲው ምዝገባ ቆሟል መጀመሪያ ህዝቡ በዛ መጠን የሚመጣ ስላልመሰላቸው ትንሽ መዝጋቢዎችን ብቻ ነበር ያዘጋጁት። ግን ህዝቡ በአንዴ ግልብጥ ብሎ ሄደ። ተመዝግቦ የይለፍ ወረቀቱን ይዞ ለመውጣት ስለፈለገ ነው ያን ያደረገው። ህዝቡ ሲበዛባቸው ቆዩ፣ አንመዘግብም ማለት ጀመሩ። ህዝቡ ደግሞ ጠርታችሁናልና መዝግቡን ማለት ጀመረ። በዚህ መሃል መዝጋቢዎቹ ፖሊስ ጠሩ፣ ህዝቡን በተኑት። በዚህ መልኩ ምዝገባው ተቋርጧል ብለዋል። ህዝቡ ከመጠን በላይ ሲበዛባቸው ረብሻ ይነሳል ብለው ሳይሰጉ አልቀሩም። ቀድመው መዘጋጀት አልቻሉም። ይህን ያህል ህዝቡ መጥቶ ይመዘገባል ብለው አልጠበቁም። በቀላሉ መውጣት የሚችለው ስደተኛ፣ ደሞዙን የተቀበለ፣ ስራ ያልነበረው፣ በጊዜያዊ ስራ ላይ ተሰማርቶ የነበረው ሁሉ በብዛት እየወጣ ነው። መውጣት ያልቻለው እየወጣ ነው። ያልወጣውም ጉዳያችንን ቋጭተን እንወጣለን። አንወጣም አላልንም። ትዕዛዝ አናከብርም አላልንም። ለምን ጊዜ መጨመር አትፈልጉም? ህዝቡ ያለምንም ማስፈራራት በራሱ ጊዜ ወጥቶ ያልቃል። ይህን ለምን መገንዘብ አትፈልጉም? ገንዘቡን ያልሰበሰበው፣ ደሞዙን ያልተቀበለው፣ ሀብትና ንብረቱን ያልሸጠው ነው መሄድ ያልቻለው። ወዴት ጥሎት ይሂድ? ይህ ህዝብ የመጣው ይምጣ ብሎ ተቀምጧል። ንብረቴን ጥዬ አልሄድም፣ ለዘራፊም ጥዬ አልወጣም እያለ ነው። ዘራፊው ደግሞ አሰፍስፎ የሰውን ንብረት ለመዝረፍ እየተጠባበቀ ነው ያለው። በኤምባሲው በኩል ምንም አይነት የመጽናኛ ቃላት እንኳን እየሰማን አይደለም። እንዴት አንድ ሰው ወጥቶ የሆነ ነገር አይልም? እንዴት አቅጣጫ አይሰጥም? ይህን እንጠብቅ ነበር ከኤምባሲው። አሁን የመጨረሻው ቀን በመሆኑ ያፍሱናል እያለ ህዝቡ እንቅልፋቷል። ቢያንስ እንረዳሃለን ጥያቄ ልክ ነው። የለፋህበትን የደከምክበትን ንብረትና ሀብት እንደዛ ጥዬ አልወጣም ማለትህ ተገቢ ነው። እንዴት አይሉትም? የቻልነውን እያደረግን ነው፣ ከጎንህነን አይዞህ እንዴት አይሉንም? ኤምባሲው ንብረትህን ቆፍረህ ቅበረው እንኳን ቢለን ደስ ይለን ነበር፣ ዝም ከማለት። የጅቡቲ መንግስትም እድል ካልሰጠን፣ የእኛም ኤምባሲ ካላጽናናን እኛ ምን እንሁን? ያሳዝናል በእውነት በፊት ከዚህ ህዝብ እርዳታ ሲጠየቅ ኢትዮጵያዊ እየተባለ ነበር የሚጠራው ዛሬ ድንገት ይህ ክፉ ጊዜ ሲመጣ ሁለት አይነት ስም ወጣለት ህጋዊና ህገወጥ የሚል ይህ ትክክል አይደለም የኢትዮጵያ ሚዲያዎችም ድምፅ እንዲሆኑን መልእክታችንን አስተላልፉልን እባካችሁ ብለዋል። አቶ አህመድ መሐመድ የተባሉ ስደተኛ ደግሞ ዛሬ ከመቼውም ጊዜ በላይ ስጋቱና ጭንቀቱ ከበድ ብሏል። ጅቡቲ ያለው ህዝብ እየወጣ ነው። አልወጣም አላልንም። ደሞዙን እየወሰደ መሳፈሪያ ያገኘ ሰው ዕቃውን እየጠቀለለ እየወጣ ነው ያለው። ግን ይህ ህዝብ ብዛት ያለው ነው በአንድ ቀን በሁለት ቀን ወጥቶ የሚያልቅ አይደለም። ደሞዙን ሳይቀበል የሰጠውን ዱቤና ብድር ሳይሰበስብ ንብረቱን ሳይሸጥ ሳይለውጥ እንዴት ይውጣ? የእኛ ኤምባሲ ለዚህ ህዝብ ትንሽ ቀን ማስጨመር እንዴት ተሳነው? የኢትዮጵያ ህዝብ እንዴት በሄደበት ሁሉ እንግልት፣ ስቃይና ለቅሶ እጣ ፈንታው ይሆናል? ይህንን ድምፃችንን ለሚከተለው አካል እንድታስተላልፉልን እንለምናችኋለን ንብረቱ በቁሙ እየተወረሰ እንዴት ዝም ይባላል? አለወጉ እየተሰቃየ ነው። እዚህ ያለነው ነገር በጣም አስጊና አስፈሪ ነው። ይህ ህዝብ ያለውን ንብረት ይዞ እንዲወጣ እድል ፍጠሩለት። የለፋበትን የደከመበትን ንብረት እንዲሰበስብ እድል ይሰጠው። ዕቃውን ሰብስቦና አስሮ ወደ ሀገሩ እንዲመለስ የሚመለከተው አካል ያመቻችልን። ወሮ በላው ንብረታችንን ለመዝረፍ አሰፍስፎ እየጠበቀ ነው። ጫና መፍጠር ያለባቸው አካላት የውጭ ጉዳይ ሚኒስቴራችን እንዴት ዝም ይለናል? እኛን ለምን ከስቃይ አይታደገንም? እኛ አንወጣም ብለን አላመጽንም። ንብረታችንን ሰብስበን እንድንወጣ ትንሽ ቀን መርቁልን ነው ያልነው። የጅቡቲ መንግስት ትዕዛዝ አክባሪዎች ነን። ህዝቡ ከመቼውም ጊዜ በላይ በጭንቅና በመከራ ውስጥ ነው ያለው። የኢትዮጵያ የሃይማኖት አባቶችን ቢሆኑ የጅቡቲን መንግስት ይለምኑልንና ቀነ ገደቡን ያራዝሙልን። ይህ ቀን ካልተራዘመ የከፋ አደጋ ላይ እንወድቃለን ሲሉ በስፍራው ያሉ ስደተኞች ቃል በቃል አስተያየታቸውን ሰጥተዋል። ይህንን አስተያየታቸውን ደግሞ እኛ በንባብ አቀርበናል። እንግዲህ ውድ አድማጮች፣ በመቀጠል ደግሞ ከጥቂት ሰዓታት በኋላ በሌላ መረጃ ተመልሼ አገኛችኋለሁ። እስከዛ ድረስ በያላችሁበት የዓለም ክፍል ሰላም